ለማስተር አብነት ያለን ጥያቄ ህጋዊ ነህ ነው ወይ እንጂ ለምን ረዳህ ለምን አደረግህ አይደለም። በጣም ነው የምንወደው፣ በጣም ነው የምናከብረው ማስተር አብነት። የማስተር አብነትን ስም ያጠፋው እኛ አይደለንም። እኛ እኛ ገለልተኛ ሚዲያ ነን። ማስተር አብነት ወንድማችን ነው። ማስተር አብነት በጣም የሚሰራው መልካም ስራ በጣም መደገፍ ያለበት ነው። ህጋዊ እንዲሆንና ነገሮችን በአግባቡ እንዲሰራ ነው እንጂ በጣም በጣም የተባረከ ሰው ነው። ማስተር አብነት እየሰራ ያለውን ስራ ማንኛችን መንሰራ ምን ነው? ጀርሚ ዛሬ መውጣት ፈለግ በቪዲዮ መከሰት ፈለግ ምን ነው? ማስተር አብነት ላይ ግን ቅሬታ ቅራኔ ክሬት ያደረገው ፍራኦል ነው። ከዛ በውስጥ የተደረገውን ነገር ደስ አላለንም። እንድንጠራጠር አደረገን እንድንጠራጠር አደረገን እንጂ ማስተራብነት እኔ አመጣዋለሁ። አሁን ትንሽ ይረጋጋና አምጥቼ ጠይቀዋለሁ። የሚሰራው ስራ መከ- በጣም የተከበረ ስራ ነው። እንደነ መማር እንደነ ከላይ ከላይ አይደለም። እሱ መሬት ላይ እየሄደ የሆነ ችግር ሲፈጠር እራሱ ማሳወቁ፣ እራሱ ሂዶ መገኘቱ፣ ማንም በማይገኝበት መገኘቱ፣ የተጣሉ የወደቁ እነሱን ሂዶ ማቀፍ እራሱ ኢቭን ለቪዲዮ ነው ቢባል ማንኛችሁ የሚላቸው አታቅፏቸውም። ማስተር አብነት የሚያቅፋቸውን ሰዎች ማስተር አብነት ሺዶ የሚስማቸው ሰዎችን እናንተ አትስሟቸውም፣ አታቅፏቸውም፣ ትጠየፋቸዋላችሁ። ያ ራሱ እውነቴን ነው የምላችሁ ለትውልድ የሚያስተምር ትልቅ ነገር አለ። የትውልድን ሳይኮሎጂ የሚለውጥ ነው። ግን ለምንድን ነው ማስተር አብነትን ጓልሰገንም እንድትሄጅበት እፈልጋለሁ። ለምንድን ነው በዚህ ደረጃ ፍራውል ካያችሁት ከትላልቅ ሰዎች ጋር ራሱን ማስጠጋት ይወዳል። ትንሽ ገንዘብ ሰጥቶ እኔ እውነቴን ነው የምላችሁ እንደው አያርገው እንጂ ፍራውል ከሰጠ በላይ ሰጥቻለሁ፣ ግን የሰጠሁትን በቪዲዮ ቀድቼ ምናምን ባድረግ ዛሬም እኔ እውነቴ ነው አራት ሚሊዮን ፎሎወር ይኖረኝ ነበር። የደህ አባት ይባል ነበር ምናልባት እንደዛ እንስራ ምናልባት አጤን አሁን ሳስበው እንደዛ አለማድረጌ በኢትዮጵያውያን አሁን ካያችሁ ሁሉም ታዋቂ የሆነው ወይም እንደ መልካም ሰው የሚቆጠረው በአደባባይ የሆን ነገር አድርግ ያለው እያለ የሚለጥፍ ነው። ግን እያንተ እኮ የመጽሐፍ ቅዱስን ሕግ በምትከተል ነው። ግራ ሲሰጥ ቀኝ አይመልከት የሚለው ነገር ስለተመራ ነው። ሴጋ አስቸግሮኛል ሲለነበር ሁለት ሴጋዎችን ነው ኢንተርቪው ያደረገው። ወይም ደግሞ በኢቢኤስ እንትን የሚያቀርቧቸው ተረዳችሁን? ስለዚህ እየገነቡ ነው። ይት ዩቱበሩ ቲክቶከሩ፣ ጋዜጠኛው ምናምን ይገነባል እና ስለ ንጉስ እየወዳብ ደግሞ ጻፉ፣ እስኪ እኔም በጎ አድራጎት ጻፉና እኛም እንገነባለን። ከዛ በኋላ እንደነ መንሱር፣ እንደነ ፍራኦል፣ እንደነ በቃሮን ነው ማስተር አብነት ምናምን። ያው ማስተር አብነት እንኳ የሚያደርገው ከበድ ያለ ነገር ነው። እኔ ስፖርት አደርጋለሁ። እኔ ስፖርት ቴንኪዩ እዮዳቤ ተው እንትን ማርሰላ በእናትን ቤሽን ባታረጋ አሪፍ ነው። እሱ ሌባ ነው። ተው እኔ ምልህ ማለት ነው። እዮዳቤ ነው ነው ነው ቆቆ ሌባ ነው ያልከው፣ ክሬዚ ለሚያስ ነው። ኳስችን ለሌባ ያልከው ምን ሲሰርቅ አይተው? ላይክ እስኪ ዋይ ዱ ዩ ሴ ዳት? ምክንያቱም ይኸውልህ አሁን ምን ምን ሐሳብ አለ የመሰላቸው፣ እዚህ ሶሻል ሚዲያ ላይ በቃ ተጽዕኖ ፈጣሪ ነን እኛ ሰዎችን ዝም ብሎ ሌባ ነህ እንዲህ ነህ ወንጀለኛ ነህ ብለን ከምንጠይ አምጥተን ብንጠይቃቸው ለምንድን ነው እኛ ቤት የማይመጡት? ለምንድን ነው እኛን የሚፈሩን? እንዲፈሩን እኛ እኮ ወንድሞቻቸው ነን። ተረዳችሁ? እኛ እኮ አሁን ለምሳሌ እኔ እንደነ የሆና እነሱ እኮ አንተ ጋር መምጣት መፈሩት እኮ ሌባ ስለሆነ ነው። አሁን ይሄ ማስተር አብነት የሚባለው ተላላኪ ነው። ገብተዋል? ኦኬ፣ ምንም ችግር የለም ክሬዚ አሁን ካያችሁ ማለት ነው፣ እኔ ቤት መምጣት የምትፈልጉት ፈርታችሁ ነው። በነገራችን ላይ አንተን እኮ በጣም ነው የምፈራው። ያ ማስተር አብነት የሚባለው ግን በነገራችን ላይ ሰሞኑም የከንባታን ሕዝብ ምን አርግታል? አንተ በሕይወት እያለቅ እየወደብ ንጉስ እየወዳ ሞተዋል ምናምን ብሎ በየቦታ እየበሰቱ ነው። ለምንድን ነው ግን ለነሱ ለምን መልስ አትስጣቸውም? ንጉስ እየወዳሉ እንማለተኛ ጭራሽ ድምጽ ሆነናቸውዳ እንደሆነ ሰው ያቅም ምን ተብሎ ነው መልስ የሚሰጠው? ኖኖ አሁን እየወዳ ማለት ሶሻል ሚዲያ እንደም ፋዘሮፍ እየወዳ በጣም የተከበረ ሰው ነው፣ ሚዲያ ላይ የታወቀ ሰው ነው። እሱ በህይወት እያለ እነሱ ሞተዋል ብሎ ምናምን እየፈሰቱ ነው። ቪዲዮ በጣም ቫይራል ወጥተዋል። እኔ ትላንትና የሆና ቪዲዮ በጣም የሆና ቪዲዮ እንዶ ሜንሽን አድርገህ ነበር። አዩ አይ እኔ ምንም ቪዲዮ አይወል ምንም ቪዲዮ አላየውም። እኔ ባዶ ዋን ነገር ልንገራችሁ፣ እኔን ጸባይ ልንገራችሁ። ከኔ ቤት ውጭ ሌላ ሰው ቤት አላይም። ስለዚህ ስለማላውቅ ብዙ ሰዎች እዚህ ሰድበውኝ ምን ብለውኝ እኔ ጋር አስገባችኋለሁ። አላቅማ አላውቅም። ችግር ካለባችሁ እኮ መጣችሁ ማናገር ትችላላችሁ። ኤኒባዲ ችግር ካለ እዮዳብ አንተ የተከበርክ ሰው ከአንተ ጋር ማውራት እንኳን እነሱ እኮ ለደቡብ ህዝብ ምናምን ሸክላ ነው ምሰሩት እዮዳብ ሞተዋል ምናምን ብሎ ስፖስት አይቼ፣ አሁን ትላንትና የሆነ ቪዲዮ አይቼ በጣም ነው ደነገጥኩት። ማልስ ብትሰጣቸው ግን አሪፍ ነው። እዮዳብ እስኪ አሁን እየከምባታ ልጅ አለ፣ እስኪ ሜንሽን የሚያደርገው ልጅ አስከብተ ጠይቅ። እስኪ ከታች ሜንሽን ያረኩት እየከምባታ ልጅ ነው። ብዙ ቪዲዮ ሰርተዋሉ። ምን እናድርግ መሰላችሁ? የከምባታውን ጉዳይ የከምባታ ህዝብ እንደ ህዝብ አልሰደበኝም። ግለሰቦች በብሔር ተደብቀው በሃይማኖት ባተው ይውላችሁ። የኔን ጸባይ አልተረዳችሁም። በአሁኑ ሰዓት እውነቴን ነው እናንተ ኢትዮጵያውያኖች አብዛኛውን ጊዜ ሰባት ዓመት ሉኛል እኔን ከኤርትራውያኖች ጋር ለማጣላት ትፈልግ። እኔ ከማንም ጋር ልጣላም፣ ማንም ፈርቻ አላቅም። ነገር ግን እኔ ደደብ አይደለውም። ሀይምሮ አለኝ። አንድ ግለሰብ ተሳደበኝ ብዬ ብሔርን የምናገር ሰው አይደለውም። ሃይማኖትን የምናገር ሰው አይደለውም። ግለሰቦች ከሆኑ የሚናገሩት ግለሰቦችን ነው የምናገራቸው። እኔም ማስተምራችሁ ትምህርት እናንተ ነገራችን ላይ ማለት ነው እየወዳብ አንድ ግለሰብ ሳይሆን በአንቴ ላይ ቪዲዮ እየሰረሰ ያለው ሙሉ ከንባታ ናቸው። በአንቴ ላይ ቪዲዮ እየሰረ ለምንድን ነው? እስቲ እነሱን አስገብተ ሲታይ በመጀመሪያ ይሄ ራሱ ሙሉ ካምባታ ስለ እኔ ከሰራ ዋው፣ ወደውኛል ማለት ነው። አመሰግናለሁ። የካምባታ ሙሉ ማህበረሰብ በእኔ ላይ ቪዲዮስ እንዴ ዩ ነው ላይክ አባባለ ራሱ እንዲ ማህይምነት እንደሆን ታቃለ። ግን እንዴት ነው ሙሉ ካምባታ? ካምባታ ስንት ህዝብ ነው ያለው? ካምባታ ኒንጃ ፖፕሌሽኑን ጎግል እናርገዋል እስኪ። ጉግል አርጉት እስኪ። እንዴት ነው ሙሉ ካምባታ? ሙሉ ካምባታ እንዴት ነው አንደኛ የካምባታ ማለት አንድ ባጃጅ የማይመለው ሰው እኮ ነው። ሚገርማችሁ ነገር ስመኝ እኔ የሃዲያ ልጅም አይደለውም የካምባታ ልጅም አይደለውም። ምንድነው ሃዲያ ጀግና እንደሆነ ነው የሚያውቀው ብቻ እሱን አውቃለሁ። እኔ ትግሬ ነኝ። በምን በኩል በጓደኛ ነው ይሄ ቦፍሬንዷን የሞተውን ቦፍሬንዷን ስትሰድብላት እዛው በቃ ውስጧ እያመማት የሆነ ነገር ስታወራ የሆነ ውስጥ በሽታ እንዳለባት ነው የምታወራው። ታቃለች አለ ጉቺ እያቃሰተች ነው የምታወራው እንትን እያለ እኔ አከብርሻ አለው ሉ አከብርሻለሁ። አንቺ ያልሺው ምን አርግ ነው የምትይኝ ምን? በኢየሱስ ረጋገጠቻት፣ ረጋገጠቻት፣ ረጋገጠቻት፣ ረጋገጠቻት ነው የሚባለው እና ከዛ ኤርትራና ኢትዮጵያን ለማጣላት የተወሰኑ ሰዎች ወጠው እያወሩ ነው እና እኔ ለኤርትራውያኖች ያለኝ ምንድነው እንዳትሳሳቱ። ግለሰቦች ወጠው ሲሰድቧችሁ፣ ግለሰቦች ወጠው ሲናገራችሁ እነዛ ግለሰቦች ላይ ፎቅስ አድርጉ፣ ፎቅስ አድርጉ። እኔ እንደ አማራ ማንም እኔን ወክሎ ማንም ብሄር እንዲሳደብ አልፈልግም። ተረዳችሁኝ? ንጉሱ፣ ዮዳብ እኔ አንድ ነገር ሀሳብ ልስጥብህ። በነገራችን አንተን ሰደቡ ለምሉ ሰዎች